ሰላሙ አለይኩም ወራህመቱላሂ በረካቱ ድን። የተከበራችሁ የቻናላ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይኔ አልሐምዱሊላ ሰላም ነኝ። እንዴት ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋ አለው አልሐምዱሊላ። ሁሉ ሰላም ሁሉ መልካም ነው። ከእናንተስ እንዴት ነበር? ኢድ፣ ዛሬም ኢድ ነው በነገራችን ላይ እንዴት ነበረ? ከኔጋ አልሐምዱሊላ ምንም አይልም። ሁልጊዜ ሩሩ ሁልጊዜ ደበረኝ ደበረኝ ነው ነው ነው ነው። እኔ እህታችሁ ነው አትበይ። ነውር ነው ነውር ነው። ኢትዮጵያን ኢትዮጵያ ሰው አንዳንዶች ኑሮ ተወዷል ኑሮ ተወዷል፣ ግን ሲቆረጭሙ እናያቸዋለን፣ ሲለብሱ እናያቸዋለን፣ ሲሉ እናያቸዋለን። እና ስለዚህ እኔ ደግሞ ልጅ ደበረኝ ደበረኝ እላለሁ አልኩና ያስገደደኝ ያስገደደኝ የለ፣ ድብርቴን ወደዛ ለማድረግ ግዴታ ቤተሰቦቼ ጋ ነው መሄድ አለብኝ ግን ያው ያስገደደ ስለሌለ ሰው ብትነግሩት ሁል ጊዜ ያው ተለመደ፣ ያ ነው ሰው ሀገር እንደዚህ ነው ምናምን ለምን ይባላል አልኩ እና፣ እኔ እህታችሁ ሰው ሁሉ ሲጠይቀኝ አልሐምዱሊላህ። ዒድ እንዴት ነበር? በጣም ቆንጆ ዒድ ነበር። በጣም ቆንጆ ዒድ አሳለፉ። ምን እያደረኩ መሰላችሁ

በሰላሳ አንዱ ጥርሴ ሳኩ። ደግነቱ ደስም ከሚለው ነገር የፊት ለፊት የጥርስ አልተሸራረፍም ደህና ነው ያምራል። እና ከዚያ ውስጡ ስለማይታይ ውስጡ ውስጡን አደለም እናላቸዋለሁኝ። ወይም በዛ በሰላሳ አንዱ ጥርሴትን ሳኩ ሳኩና፣ በቃ በዛው ተሳሳቅ ልጄን አወራኋት። ልጅም ኢድ ሙባረክ አለችኝ። እኔም ደግሞ አላይና ሌጉ ሙባረክ ኔ ውድ ሁሉ ሰና ጠይብ እንኳን አድረሰሽ። የዛሬ ዓመት እኔ ጋር ነበር፣ ሻልኳት። አዎ አንቺ ጋር ነበር። ሆይ ማሚ እወድሻለሁ፣ ፀጉሬን እኮ ተሰራ አለች። ፀጉሯን ሳይው፣ ደግሞ ፀጉር ቤት ወስዶ ልክ ያሰርቷታል። እናቴ ተፈቷል አዳሩን ተሰርቶ ሁለት መቶ ሰባ ብር ከፈልን ብለ ያሰራ ፀጉር፣ ቱ ቱ ቱ፣ ድንቅም ተሰርታምታለች አንዲ እንደዛ ተሰራች እንደው አያምርም። በዛ ላይ ተፈቷል እኮ ጸጉሯ ሉጫ ስለሆነ ነው። ይተፈቷ አደረ አይ ሁለት መቶ አይ ወቶ መሌ ወቶ መሌ ወቶ መሌም ወቶ ለማንኛውም ያንቺ ደስታ ነው። አንቺን የሻለ ኔ ያልኩና ከልጅ ጋር ተሳሳኩና፣ በቃ እንደዛ አድርጌ እነሱ ሲዘጉት ደግሞ በቃ ሀሳብ በሀሳብ ና እንቅልፍ ሄድ አልሄድም፣ ና ውሰደኝ፣ እረክ የታባሽ አተኛትም። ስንቆራጠስ ስንቆራጠስ ስንቆራጠስ፣ ደግነቱ መዳም የለችም ባሳራ ወሰደኝ እላችኋለሁኝ። እና እንደዚህ ነው እኔ ያሳለፍኩት። እናንተ ስንዴት አሳለፋችሁ? አንዳንዶቹማ በሪፎርም አሳለፍ አልቅሸዋልኳይ ደብሮኝ ዋል ነው እንጂ እኔ አላለቀስኩም። ምክንያቱም አላለቀስኩም በወጣኝ አላለቅስም፣ እንዲህ ስንት ረክ አላለቅስም ብዬ እኔስ አላለቀስኩም። ግን ለማንኛውም ራሴን በጣም ለማድረግ ሞከርኩኝ፣ አዘንም ለማረግ ሞከርኩኝ። ሁለቱም ስሜት ላይ ነው አላኩላለሉ። ለሁሉም ነገር አላህ ሱብሃነሁ ወተዓላ በራህመቱ በዝነቱ ለሀገራችን አብቅቶን ቤተሰቦቻችን ጋር የምንገናኛን ላያደርግ። ለእኔም ዱዓ አድርጉልኝ፣ ለእናንተ ዱዓ አደርጋለሁኝ። ስለዚህ እንግዲህ የዛሬ አመት ቆንጅዬ ቆንጅዬ ልብስ ለብሽ ከቤተሰቦች ጋር ጉርድድ ጉርድድ ለማለት ያብቃኝ። ጎላሚን ያብቃኝ ማለት ነው። እናት አባቴ ጋር ቤተሰቦቼ ጋር ያብቃኝ ነው የምለው ጋይሶችዬ። እና ይሄነው ያለው ማለት ነው ከኔ ጋር ኢዲን ማለት ነው። እንግዲህ የዛሬ አመት ማስሄድ አያስባችሁታል? ቆንጅዬ ሹፋኑ ልብስ አለው እዚህ ሀገር ሹፋን ሹፋንሳ ልብስ የቀረው ሴትዮ ዳገሬ ላይ ዙኪኒ ሾጋም ብለብሰው ያው ነው ጋይስ፣ እኔማ ገዛውና ማለት ነው ልክ ስለብሰው አያምረኝም፣ አያምረኝም፣ አያምረኝ ለምንደሆነ አላቅም። እንደኔ የሆናችሁ ሰዎች ያኔ ማባር እንደኔ የሆናችሁ ሰዎች ምንም ገዛ አያምረኝም። አቦ ጠረሃም ገዛ አያምረኝም። ደግነቱ አልገዛም። የልብስ አፍቃሪ ማይድለው ባለኝ ይህን ስላችሁ ደግሞ ራቁትሽ ነው የምትጭበሉኝ። ያ ሳይሆን አለቃቀመን ልብስ ምናምን ነገር አለቃቀመን። በቃ ለስራ የምሰራበት ብቻ መመለቃቅመው የምለቃቀመው እንጂ እንደዚህ በቅሜ ልብስ። ስለዚህ ዙሮ ዙሮ መዝጊያው ጭራሮ ደህና ነኝ፣ አልሐምዱሊላ። የእኔ ጓደኞች ወይም ደግሞ እኔ የምላቸው ወይም ደግሞ በዙሪያ የማውቃቸውም የማላውቃቸውም ከኔ ከአፈር በታች ናቸውና ከመሬት በታች ናቸውና እኔ ደግሞ በሀያቱኝ በጤና በሀያት ኑሬ በጤና እያለሁ አላህን አላማረረውም። ስለ ሁሉም ነገር አልሐምዱሊላ ነው የምለው። ስለዚህ ቃል አልሐምዱሊላ በሉ፣ ስለ ሁሉም ነገር አልሐምዱሊላ በሉ። ባላችሁ ተጽናኑ፣ ያው ቢደብርም፣ ባላችሁ ተጽናኑ ነው የምላችሁ። ደግሞ አንዳንድ ሰዎች ደግሞ ሞት የንባረገው ሞት የንባነገው ለምን ትቸኩላላችሁ ለሞት? ትደርሱበታላችሁ። በራሱ ጊዜ እኮ መቶ ይወስዳችኋል። ተማም በራሱ ጊዜ መቶ ይወስዳችኋል። ስለዚህ ሞት አትመኙ ሞት አትመኙ። ራሱ በዚህ ቀን ነው ባለሰዓት ይወስድናል። እስከዛ ድረስ ቢያምርም ቢያስጠላ ምኑሩ ኑሮ ኑሩ። በቃ አላህ እኮ ሲፈጥረንም ከአፈር ፈጠረን ወደ አፈር ነው ወስደን። ስለዚህ አንዳንድ ሰዎች ራሴ ያስጠላኝ ራሴ የላጣፋ ነው ከምን ራሴ ሽልታጣፊ ነው ማን እንደስ ይበር ብላችሁን ራሳችሁን እናጥፋ የምትሉ ሰዎች ማለት ነው። እና እንደዛ ንውላችኋለሁ፣ ወዳችኋለሁ፣ ላላህ ብዬ አላህ ይውደዳችሁ። ሀገራችንም ሰላም አላ ያድርጉ። ብዙ አጋጥም ደግሞ ሰብስክራይብ ያድርጉ። እናንተ ጥማተኞች ማለት ነው የጥማተኞች ግን ስለዚህ የዛሬ አመት ደግሞ በሀገራችን ላይ ሁላችንም በቃ ደስታችን በሀገራችን ላይ በእናት አባቶቻችን ቤት እናት አባቶቻችንም ሰላም አላ ያድርግልን። እኛንም ደግሞ አላህ ጤና ሰቱን ጤና ሲኖር ነው የዛሬ አመት ራሱ ለመድረሳችን ስለዚህ ወዳችኋለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ